አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ልኝ እኔ ጋር ሁሉ ሰላም ነው። አገቃ ቤተሰቦች ማለት ነው። ሰሞኑ የሞተው ወንድማችን ማመሳይድ አላህ ጀነት ልፈርዶ ሲወፍቀውና እኔ ግን ምንም ሊጠፋብኝ አልቻለም። ወላሂ ባአሳውስ ቁጥር እምባዬ ነው የሚቀድመኝ ማለት ነው። እኔ ምንም የማላቀው በስልክ አይቼው እንደዚህ የሆንኩለት ወላጆቹ እንዴት ሆኖ ይሆን ወንድምህት የስጋት ወንድሞቹ እንዴት ሆኖ ይሆን? የትዳር አጋሩስ እንዴት ሆና ይሆን? ልጆቹስ እንዴት ሆኖ ይሆን? በቅርብ የሚያውቁትና ቀርቦ ያነጋገሩትስ ጓደኞቹ እንዴት ሆኖ ይሆን ብዬ ነው እያሰብኩ ያለሁት። የሰማሁ ቀን ራሱ ልክ የቤተሰብ መርዶ የሰማ ያህል ነው። እንቅልፍ እምቢ አለኝ። እርግጥ ብዙ ለማወቻችን ብዙ ነሽዶችም ከሱ በፊትም የሞቱ አሉ ታድሎ በሞተ ሰው ይቀናል እንዴ? እኔ በዚህ ወንድም የቀናውበት፣ የሁሉ ሰው መቅፊራ ሲለምንለት፣ ወይኔ ታድሎ ምን ሰርቱ ይሁን አላህ በሰዎች ልብ እንዲህ እንዲወደድ ያደረገው። እኔስ እኔስ ማን ይሁን መቅፊራም ይለምንልኝ? ያረቢ ሀብት ኑሮኝ በሀብት የሰራሁት ነገር የለም እውቀትም ኑሮኝ በእውቀት ለዲን ያበረከትኩት ነገር የለም። ያረቢ ማን ይሁን መቅፊራም ይለምንልኝ? በጣም ነው የቀናውበት ወንድሜ። ባለፈ ጊዜ አንዲት እህት ሙት እንደዛ፣ በቃ ፌስቡኩ፣ ቲክቶኩም፣ በየዩቱቡ የእሷ ነበረ። አላህ ጀነት ይወፍቃት። በገባች ሀገሯ በገባች ባንድ ጠዋት ገብታ ማታው ሞተች ነው የተባለው እና ሁሉም መቅፊራ እየለመነላት ነበረ። ቀናውባቸው። በዚህኛው ወንድሜ በተለይ ወላ በቃ ስልኬን ዘግቼ ልተው እንዴ እያልኩ ነው። የሆነ ሽዳውን በሰማው ቁጥር የሆነ ቂራቱን በሰማሁ ቁጥር ምራሴን መቆጣጠር እያቃተኝ ነው። ያ ረቢ ቤተሰቦቹ ሰብር ይስጣቸው፣ እሱንም ደግሞ ቀብሩ ኑሪ ያደርገው። ሐቂቃ ማለት ነው። ታድሎ ወንድሜ ይሁሉ መክፍራ፣ ይሁሉ እዝነት፣ ይሁሉ በጣም ነው የቀናውበት። ልረሳው ካልቻልኩኝ ወላጆቹ እንዴት ሆኑ? ቤተሰቦቹ እንዴት ሆኑ? እሱ እኔን አሳስበኝ። አላህ ይርሓመ ወንድሜ። መቼም ሁለት ነፍስ ያለው የለም አንድ ሞት ነው የሚሞተውና በዚህ ልክ መታደል ግን ትልቅ ነገር ነው። እስኪ ይሄ የእሱ ልጆች ያስተላለፉት መልእክት ነው ተብሏል። እስቲ ስሙት ማለት ነው። አትላ የልብሶ ጂ ኮፒ ሊንኩም ኮፒ ሊንኩም ኮፒ አምሳሽን አካውንት የምትሉ ሰዓት እየለቀቀች ነው የምትለቀው የእህታችን ነጃት አካውንት ነው።

ማለት የለም ከነጭራሽ አባታችን ደግሞ እንዲህ አይነት ወዳጅ የለውም። ከድሮም ሀገር ነው የሚወደው ከኛ ብዙ ርቆም ያ ባይሆን ኑሮማ ዛሬ ማንም አይኖር ከኛ ጎን የሚቆም አባታችን አንዴ ቀና ብለህ ባየ በሚወድህ ብዛት ፈገግ ትል ነበር። እጅጉን ተደንቀ። ልጆቼ ምን ሆኑ ብለህ እንዳታስብ ከጎናችን አሉ ወዳሽችህ ያው ግጥሙን እንደሰማችሁት ነው። አንጀት ይበላል። ብቻ ያው አላህ የወደደው ነው ሁሉም የሚሆነው። ታ ድጋሚ እንደሰውች ባልሰና ያስ ለንም ሲነኩ ሰላሙ አለይኩም ቱላ በረካቱ ርሜ። ይሄ ቪዲዮ የለቀኩበት ምክንያት ከታች አንድ ሊንክ ይለቀቅ ያለው አዲስ ዩቲዩብ አዲስ ሊንኬ ነው። እንደኛውም እኖራለሁ ብሎ ያው የእኛም መቼ እንደሆነ እኮ አይታወቅም፣ ግን እኖራለሁ ብሎ ነበረ ሊንኬን ሰብስክራይብ አድርጉኝ እያለ

በነገራችን አላህ ስብሃነ ወተዓላ እንዲህ በወደደቸው እንዲህ ጠዋትና ማታ ባዜ የምላቸው ያገናኛል በጀነት አብሮ ያደርጋቸው። ያ ረቢ ለኔም የምደው አደርጉልኝ። መጨረሻዬ እንዲያምር ሀቲማዬ እንዲያምር ሀቂቃ ማለት ነው። ቀናሁበት ወንድም መቼም በሞት አይቀናም፣ ግን በዚህ ወንድ የሚቀናሁበት እስቲ እንደኔ የደከመች ደግሞ ፈተዋ ጠይቃ ለፋ፣ ነገር ግን ምንም ለውጥ አላመጣውም? እሞክራለሁኝ ወደ ኋላ ነው የምትሎ ሲለኝ ለሊት አንድ እህቴ ደወለችልኝና ጥያቄ ልትጠይቀኝ ነው። ሰሞኑ እጅግ ብሶት በዛብኝ። ዱኒያ እኔ የምችለውን ያህል ስጥር ወደ ኋላ ነው የምመለሰው። ከዜሮ ነው የምጀምረው። ውጭ ሀገር ሄድኩኝ፣ ዘጠኝ ዓመት ለፋሁኝ፣ ነገር ግን ምንም ለውጥ አላመጣውም። እሞክራለሁኝ ወደ ኋላ ነው የምጓዘው። ሁሌ ከዜሮ ነው የምጀምረውና ምንም አልሳካ ሲለኝ፣ ብቻ እሄ በዚህ አህል ነ የነገረችኝ። መዓት ምክንያቶች ይኖሯት አልሷል ምንም አልሳካ ብሎ ሲለኝ፣ ለሊት፣ ተነሳሁኝና ጌታዬን ለሊት ላይ ጠየቅኩት። ምን ብዬ ጠየቅኩት? ሀዚህ አጣመቱ አልዑዝማ ወልኩብራ ይሄ ነው አደገኛው ጥያቄዋ። ን ብዬ ጠየቅኩት? ያ ረቢ ወይ ህይወቴን አስተካክልልኝ፣ የተሻለ ህይወት አኑረኝ፣ ወይንም ውሰደኝ።

እዚ ያት ላይ ተነግሷል። የሌላው አጀንዳ ደግሞ ሲሕር የሚጎዳ እንጂ የሚጠቅም ነገር የለው ለ ላ እንደ ጉዳት እንኳን ቢመጣ በአላህ ፍቃድ እንጂ እራሱን በራሱ ልክ እንደው ስራይሮ ሰማይ ዝቅ ማድረግ መሬት ከፍ ማድረግ የሚችል አቅም ያለው መስሎ የሚታየው ሰው ካለ በጣም የተሳሳተ መሆኑን ገልጾልናል። ከዛም በተጨማሪ ደግሞ የሲሕርን ስራ በስራዬ ብሎ

ጋራ የሚደረገው ቅንብር ወይም እሱ ጋራ በሚደረግ ግንኙነት የሚሰራ ማንኛውም ሲሕር ብትፋቅ ልዑለማ ኩፍር ላኪን ሰይጣን እያላቁ ሸይጣን ጋር ተገናኘ የሚባል አለ። እሱ ጋር ላኪን በአቃቂር ደግሞ የሚሰራ ሲሕር አለ ብለዋል። በአቃቂር

መሳሊያዎች የበለጠ ከዜና የበለጠ ሲሕር ኩፍር የሆነበት ምክንያት ምንድን ነው ሲባል፣ አቂዳ ስለ

ስስስ ሉ ደስ ለን ዋ ብተዋ ላ ላ ረጅም ቪዲዮ እንዳይበዛ አቋረጥኩት ማለት ነው። ስለ ስህር ሼክ መሐመድ የተናገሩት ነው። እንግዲህ ከእንደዚያ አይነት ነገር አላህ ይጠብቀን፣ አላህ ይሰውረን። ከሚያደርጉትም ከሚደረግባቸውም አላህ አያድርገኝ አያደርገን፣ ያረቢ ከእንደዚ አይነት ቆሻሻ ነገር አለ ይጠብቀን። ለማንኛውም ቪዲዮን እስከ መጨረሻ እዩት፣ አበረታቱኝ። ወሰላም አሌይኩም ወረህመቱላሂ ወበረካቱህ። ቀደሬ ደርሶ ከሞትኩ ደግሞ ያው መቅፊራ ጠይቁልኝ።